ሰላም፣ ጤና ይስጥልኝ። ዛሬ የደም ግፊት ህመም እና ምልክቶቹን በዝርዝር የምናይ ይሆናል። የደም ግፊት ማለት ደም በደም ስር ግድግዳዎች የሚያደርገው ግፊት ወይም ተጽዕኖ ነው። ልብ ደምን ወደ ደም ወሳጅ ቧንቧዎች ወይም የደም ስሮች ይገፋል። ይህም ደም ወሳጅ ቧንቧ ደሙን በአጠቃላይ በሰውነታችን ያሰራጫል። ከፍተኛ የደም ግፊት የሚባለው ታዲያ በደም ወሳጅ ቧንቧዎች ውስጥ ያለው ግፊት ከመደበኛው መጠን በላይ ሲሆን የሚከሰት ነው። ከፍተኛ የደም ግፊት በተለምዶ ዝምተኛው ገዳይ ወይም ሳይለንት ኪለር በመባል ይታወቃል። የደም ግፊት በሽታ እንግዲህ የምንለው የደም ግፊት ሲለካ የላይኛው ከመቶ አርባ በላይ እና የታችኛው ከዘጠና በላይ ሲሆን የሚከሰት የህመም አይነት ነው ማለት ነው። ብዙ ሰዎች ከፍተኛ የደም ግፊት ብዙ ጊዜ ምንም ምልክት አያዩም። ግን የተለመዱ የሚባሉ ምልክቶች ደግሞ የመጀመሪያው ከባድ የሆነ ራስ ምታት ነው። ራስ ምታት የተለመደ ቢሆንም በተለይም በጭንቅላት ጀርባ ላይ የሚከሰት የማያቋርጥና ከባድ ራስ ምታት በጣም ከፍተኛ የደም ግፊት ምልክት ሊሆን ይችላል። ሌላኛው ማዞርና የመደንዘዝ ስሜት መኖር ነው። በተለይም በሚነሱበት ጊዜ የማዞር ወይም የመደንዘዝ ስሜት መሰማት ከደም ግፊት ህመም ጋር ሊዛመድ ይችላል። በሦስተኛ እንግዲህ የተቀመጠው የትንፋሽ ማጠር ነው። ከፍተኛ የደም ግፊት በልብ ላይ ጫና ሊፈጥር ይችላል። ይህም በተለይም በድካም ጊዜ የትንፋሽ ማጠር ያስከትላል ማለት ነው። ሌላው የእይታ ችግር ሊከሰት ይችላል። ከፍተኛ የደም ግፊት በአይኖች ውስጥ ያሉ የደም ስሮችን ሊጎዳ ይችላል። ይህም ወደ ብዥ የማለት ስሜትን ሊፈጥር ይችላል ማለት ነው። ሌላው እንግዲህ ድካም ነው። የማያቋርጥ ድካም የደም ግፊትን ጨምሮ የተለያዩ የጤና ችግሮች ምልክት ሊሆን ይችላል ማለት ነው። ሌላው ከአፍንጫ ደም መፍሰስ ነው። ተደጋጋሚ ወይም ከባድ የአፍንጫ ደም መፍሰስ አንዳንድ ጊዜ ከከፍተኛ የደም ግፊት ጋር ሊያያዝ ይችላል ማለት ነው። ሌላው እንግዲህ የደረት ህመም ነው። የደረት ህመም ወይም ምቾት ማጣት ከከፍተኛ የደም ግፊት ጋር በተያያዘ የልብ ችግሮች ምልክት ሊሆን ይችላል ማለት ነው። በመጨረሻ እንግዲህ የተቀመጠው ማቅለሽለሽና ማስተወቅ ሊሆን ይችላል። ይሄ ብዙም ያልተለመደ ቢሆንም፣ አንዳንድ ጊዜ ግን የከፍተኛ የደም ግፊት ማስመለስ ምልክት ሊሆን ይችላል። ግን ፍቱኑ መንገድ የደም ግፊትን በጤና ባለሙያ መለካት። ይሄኛው እንግዲህ አስተማማኙ የደም ግፊትን ህመም አለብን የለብንም የሚለውን የምናውቅበት መንገድ ነው። መልካም ጊዜ።